ረጅም ውጊያ ነበረ። እዛ ላይ ብዙ ሰው አልቋል። ምንም የተረፈ የለም። ቀባሬ የሌላቸው ብዙ ህጻናት ወድቀዋል። እናት የላክሹ ልጅሽን እንዳትጠብቂ። ማንም የቀረ የለም። ሁሉም አልቋል። ቀባሬ የለው ሬሶ አብጦ አብጦ ሁሉም አልቋል። የላካችሁት ምን በለው አተን ማሽን ላይ እየበላን የተዋጋ ነው። ይህ የአንድ ኢትዮጵያዊ ወታደር ለቅሶ ነው እምባ ባጠበው ፊት ብሶትን ለመናገር ቃላት ጉልበት ሲያጥራቸው ወታደርነትንም ረስቶት በሲቃ ሲያነባ ስለ ሞቱ ጓዶቹ ብሎ ስቅስቅ ብሎ ሲያለቅስ ሳግ ያቋርጠዋል እንዳም ሆኖ አንድ ወሳኝ መልእክት ተላልፏል እናት የላክሽው ልጅሽ ይመጣል ብለሽ እንዳትጠብቂ ሁሉም አልቀዋል የሚለው ንግግር ከዚህ ለቅሶ መሀል የወጣ ግዙፍ መልእክት ነው የአገር መከላከያ ተብሎ በህግ የተቋቋመው መሥሪያ ቤት የአንድ ግለሰብና ግብረአበሮቻቸው የስልጣን ዘበኛ ሆኖ ከራሱ ወገንና ሕዝብ ጋር ፍልሚያ ከገባበት ጊዜ አንስቶ በየጢሻው እየወደቀ የጅብ ቀለብ የአሞራ ሲሳይ ሆኗል። ጠቅላይ ሚኒስትሩም እንዳሉት በሳቸው የስልጣን ዘመን አንድ ወታደር ለኢትዮጵያ ሉዓላዊነት ሲል ለአገር ደህንነት ሲባል አልሞተም። ለአንድ ወንበር ሲባል ግን መቶ ሺዎች አልቀዋል። ራሳቸው እንዳመኑትም ባለፉት ሰባት ዓመታት የተወረረን የኢትዮጵያ ግዛት ለማስለቀቅም ሆነ እንዳይወረር ለመከላከል አንድ ጥይት ሰራዊት አልተኮሱም። ኢትዮጵያውያንን ለመጨፍጨፍ ግን ድሮንም ሚሳኤልም ስናይፐርም የአውሮፕላን ቦምብም ታንክም መድፍም ተተኩሷል። ዓለም ያፈራው መሳሪያ ሁሉ በኢትዮጵያውያን ገላ ላይ ያልተተኮሰው እስካሁን ኒውክለር ብቻ ነው። ብልጽግና የለውም እንጂ ቢኖረው ኖሮ ኒውክለሩንም እንደማይተኩሰው ለመጠራጠር ቦታም ያለ አይመስልም። እናም አንድም ጥይት ለኢትዮጵያ ሉዓላዊነት ሲል ያልተኮሰ አንድም ወታደር ለአገር ክብር ሲል ያልሰዋ መንግሥት ለአንድ ግለሰብ ንግሥናና የልጅነት ህልም ሲባል ግን በመቶ ሺዎችን አስፈጅቷል። ጥቂት አውደ ውጊያዎችን ብቻ ብንመለከት በ2015 ዓ ም ክረምት ከ40 ሺህ በላይ ጭፍራ ይዘው ጎጃም ገብቶ የነበሩት ጀነራል መሐመድ ተሰማ ከ6 ወራት በኋላ 23 ሺህ የሚሆነው በእጃቸው እንደሌለ ሪፖርት አድርገዋል። ጥቅምት መጨረሻ ሳምንት 2015 ዓ ም በኬንያ ናይሮቢ የደቡብ አፍሪካዊ የሰላም ስምምነት ማስተግበሪያ ውል ሲፈረም ፊልድ ማርሻል ብርሃኑ ጁላ የአዳራሹ ሰው ሁሉ እየሰማቸው፣ እኛ ጦርነት ሰልችቶናል ይህንን የሰላም ስምምነት እጅግ እንፈልገዋለን። ባለፈው ሁለት ወር ብቻ በተካሄደው ጦርነት 38000 ሰራዊት ሞቶብናል ብለዋል። ከነሐሴ መጨረሻ እስከ ጥቅምት መጨረሻ በነበሩት 60 ቀናት ብቻ 38000 ኢትዮጵያውያን ወታደሮች ከመንግስት ወገን ብቻ ረግፈዋል። ባሳለፍነው ዓመት ህዳር ላይ ቢቢሲ የእንግሊዝኛው አገልግሎት ባስነበበው ጽሑፍ አንድ ሚሊዮን ጦር ከመላ ኢትዮጵያና ኤርትራ ይዞ ትግራይ የዘመተው የብልጽግናው መንግስት ቢያንስ 260 ሺህ ቢበዛ 520 ሺህ ሰራዊቱን አጥቷል ብሏል። በአንድ ወቅት ራሳቸው ጠቅላይ ሚኒስትሩ እንዳሉትም በየቀኑ ወታደር ይሞታል። የሀገር መከላከያ ሚኒስቴር፣ የፌዴራል ፖሊስ፣ በየክልሉ ያሉ ልዩ ልዩ የጸጥታ ኃይሎች በየቀኑ በየቀኑ መስዋዕትነት የከፈሉ ነው። በየቀኑ በየቀኑ ወታደር ይሞታል። በየቀኑ ፖሊስ ይሞታል። በየቀኑ ወታደር በሚሞትበት ሀገር፣ በየቀኑ ፖሊስ በሚረግፍበት ምድር እናት ግን አትሰማም። አባት ታፍሶ የተወሰደ ልጁ መሞቱን አልሰማም። ዛሬም ይመጣል ብሎ በር በሩን እያየ ነው። መንግሥት ለሟች ወገን መርዶ አይናገርም፣ የሞተ አይቀብርም፣ የቆሰለ አያሳክምም። ይሁን እንጂ በየጊዜው ወታደር እያነቀ ወስዶ ጦር ሜዳ መማገድ ማሰልጠኛም ማስገባት ዛሬም የቀጠለበት ነው። በሞተበት ቁጥር እያፈሰ ወስዶም ያዘምታል። የሞተበትን ወታደር ግን መርዶውን ለቤተሰብ አይናገርም። በኢትዮጵያውያን የቆየ ባህል ብቻ ሳይሆን በመከላከያ ሚኒስቴርም ባህል፣ በወታደራዊ ታሪክም ውስጥ አንድ የተለመደ ነገር ወታደር ሲሞት ለቤተሰብ መርዶ መናገር ነበር። አንድ ኃላፊነት የሚሰማው መንግሥት አንድ ለሕዝብ እንጥፍጣፊ ራሮት ያለው አስተዳደር ከህዝብ መሃል የወሰደው ወታደር በውጊያ ሲሞት ለቤተሰብ መርዶ መንገር ደንብ ነው። መርዶ መናገር ብቻ ሳይሆን ወላጆቹን ወይም ልጆቹን መካስም የአንድ መንግሥትነት ጠባይ ያለው ኃይል ግዴታ ነው። በመንግስታት ዘንድ ይህ እንደየአገሩ ባህል የሚታይ እጅግም ጥንቃቄ የተሞላበት መደረግም የሚገባው ተግባር ነው። አንድ ወታደር መሞቱን ለቤተሰብ ሲነገር አንድ ወይም በርከት ያሉ የሰራዊት አባላት ከአካባቢው የሃይማኖት ወይም የአገር ሽማግሌዎች ጋር ሆነው ቤተሰብ እርሙን እንዳወጣ ያደርጋሉ። የውትድርናው ዘርፍ ሰዎች ይህንን የመርዶ ነገራ ጉዳይ ካዡዋሊቲ ኖቲፊኬሽን ወይም ዴዝ ኖቲፊኬሽን ሲሉ ይጠሩታል። እንዲህ ያለው ነገር በኢትዮጵያም ውስጥ በቀደሙት መንግስታት ሲሰራበት ይኖር ነው። ለወታደር ቤተሰቦች እንደ ማኅበረሰቡ ባህልና ወግ በአክብሮት በሠራዊት አባላትና በሌሎች የጸጥታ ኃይሎች አጀብ በማለዳ ተገኝቶ መርዶ መንገር ከዚያ በኋላም ቤተሰብን መደገፍ የኢትዮጵያ መከላከያ ሚኒስቴር ባህል ነበር። ከ27 ዓመታት በፊት በሻቢያ ወረራ ወቅት የሞቱ ኢትዮጵያውያን ወታደሮች በመሰል መንገድ መርዶ የተነገራቸው ቤተሰቦች በየወሩ ከመንግስት የሚከፈላቸው ገንዘብ ሲሰጣቸው ቆይቷል። በደርግ ዘመንም በሶማሊያ ወረራ ወቅት ለሞቱ ወታደሮች ቤተሰቦች የተለየ ድጋፍ ይደረግ ነበር። ሌላው ቀርቶ የህፃናት አምባ የተባለን ድርጅት አቋቁሞ ለኢትዮጵያ ሉዓላዊነት ሲዋጉ አባቶቻቸው የተሰዉ ልጆችን ያስተምርን ነበር፣ ተጽፏል። ብልጽግና ግን የእሱን ስልጣን ለመጠበቅ ሲባል በመቶ ሺዎች ቢረግፉም ድጋፍ ማድረግ ይቅርና መርዶ ለመናገርም አይደፍርም። ይህንን በማስመልከት በ2014 የበጋ ወራት የተፈጸመን አንድ ክስተት እናስታውስ ብዬ መጣለሁ ብዬ በድል ጥንጥም ያባቴ ነው ጠላት ሆብዬ እየመጣለሁ ገድዬ እየመጣለሁ እያሉ እያስጨፈሩ የሚወስዷቸውን ምልምል ወታደሮች አስገድለው ብቻ ሳይሆን አስጨርሰው፣ እነሱ ግን እንዳማረባቸው የሚቀመጡት የብልጽግና ጄኔራሎችና ኢታማዦር ሹም እንዲሁም ጠቅላይ ሚኒስትር ስለሚያልቀው ወታደር ነፍስ ግድ እንደሌላቸው ሙቀት ለማግኘት ተብሎ እንደሚማገድ የዋንዛ እንጨት አድርገውም እንደሚመለከቱት የሚያሳየን አንድ አጋጣሚ የሆነው በ2014 የበጋ ወራት ነው። አንድ የመከላከያ ባልደረባ ያጋራንን ማስታወሻ ደብተር አመስግነን ስን ገልጠው እንዲህ ይላል። በ2014 ዓ.ም በጋ ላይ ከትግራይ ጋር የሚደረገው ጦርነት ጋብ አለ። ከዚያም መርዶ እንናገር የሚል ሐሳብ መጣ። ያለቀብን ወታደር ብዙ ነው። በአንድ ጊዜ ይህንን ያህል የምንናገር ከሆነ ብሔራዊ የሐዘን ቀን መታወጅም አለበት ተባለ። ከብዙ ክርክር በኋላ ለሙከራ ያህል ለጥቂት ሰዎች እንናገር ተባለና ወላይታና ሲዳማ አካባቢ እንዲሁም በኦሮሚያ በተወሰኑ ክፍሎች ለሙከራ ያህል መርዶ አረዳን። በአጋጣሚ የአንድ አካባቢ ሰዎች በብዛት መርዶ ተነገራቸው። ሁኔታው አሳዛኝና ብዙዎቻችን ያልጠበቅነውን ሁኔታ ያስተናገደ ብዙ ሰዎችን የሚያሳዝንበት ቀን ነበር። ብዙም ሳይቆዩ የሟች ቤተሰቦች ወደሚመለከተው የመንግስት ቢሮ ሄደው ካሳ ይከፈለን አሉ። ጉዳዩ እኛ ጋር ደረሰ። በወቅቱ ካሳ ለጠየቁት ቤተሰቦች ካሳችሁ ኢትዮጵያ ነች የሚል ምላሽ ሰጠናቸው። በዚህ መሃል ጠቅላይ ሚኒስትሩ ወታደራዊ መኮንኖችን ሊያሰለጥኑ ስብሰባ ጠሩን። ከመካከላችን አንዱ ስለ መርዶ መንገርና የካሳ ጉዳይ ለጠቅላይ ሚኒስትር አብይ ጥያቄ አቀረበ። ምሳሌ አድርጎ ያቀረበው በወላይታና ሲዳማ የገጠመንን ነበር። እሳቸውም ተበሳጩና የምን ካሳ ነው ግማሽ ቀን ሳይዋጋም አንድ ጥይት ሳይተኩስም ለሞተ ሁሉ ካሳ ልንከፍል አንችልም በማለት መለሱ። በመልሳቸው መደንገጥም ሆነ ግራ መጋባት ያልገጠመው አባል ከነበረ እሱ ጤናው የተጓደለ መሆን አለበት። ዐቢይ ንግግራቸውን ቀጥለው አሰልጥነን ትጥቅ ገዝተንና አስታጥቀን ስናሰማራው እኮ በነፃ ነው በማለት አብራሩ። ይህ የበለጠ የሚገርም ንግግር ነበር። አንድ ወታደር በየትም ዓለም የመከላከያ ሠራዊት አባል ለመሆን ትጥቅም ስልጠና የሚቀርብለት በመንግስትና በነፃ ነው። ነፍሱን ሊሰጥ አካሉን ሊገብር የገባን ወታደር በነፃ አሰለጠንኩት፣ በነፃ አስታጠኩት፣ ቤተሰቦቹ ለምን ካሳ ይጠይቃሉ ብሎ የሚጠይቅ ሞራል ከየት የመጣ እንደሆነ እንጃ። ግማሽ ቀን ሳይዋጋ አንድ ጥይትም ሳይተኩስ ለሞተ ሁሉ የምን ካሳ ነው ማለታቸው ሳያንስ ስናሰለጥነው እኮ በነፃ ነው ብለው አከሉበት። እያለ የሚቀጥለው የዚህ ወታደራዊ መኮንን ማስታወሻ አገዛዙ የጦር ሠራዊቱን እንዴት እንደሚመለከተውም የሚጠቁም ነው። ከዚያ ጊዜ በኋላ መርዶ መናገር ቆመ። በየቤቱ ልጆቻቸውን ያጡ እናቶች፣ ውዶቻቸውን ያጡ ሚስቶችና ባሎች፣ የሚናፍቁትን የተነጠቁ ወንድሞችና እህቶች፣ ልጆችና ጓደኞች ድምፁን የማይሰሙትን የት እንደደረሰ የማያውቁትን ወታደር እየጠበቁ ደጃፋቸውን ያያሉ። ከባህልም ከሕግም ከሞራልም የተፋቱት የዘመናችን ገዢዎች ደግሞ ትናንት የወሰዱትን ወጣት ማግደው ዛሬ ደግሞ በየሰፈሩ ሌላ ያስሳሉ፣ ሌላ ያፍሳሉ። በዚህ መልኩ የሰበሰቧቸውን ሌላ ዙር ማገዶችም ባሳለፍናቸው ሳምንታት ሲያስመርቁ ከርመዋል። ይህ በአንድ ቦታው ባልታወቀ ስፍራ በአማራ ክልል ውስጥ ቆስሎ የወደቀና የሚያጣጥር ወታደር ነው። ተመቶ በወደቀበት ወንዝ ዳርቻ ላይ ሆኖ የአድኑኝ ጥሪ ሲያቀርብ ይሰማል። ጓደኞቹ ሞተዋል። የቀናቸው አመልጠዋል። እሱ ግን በዚህ መልኩ በዚህ ቦታ ላይ ወድቆ ወራጅ ውሃ እንኳን አይቶት እያለፈ ሲሄድ ይታያል። ድረሱልኝ የሚለው ደግሞ የገድላቸው የዘመተባቸውን ጠላቶቹንና መከላከያው እንደ ጠላት የሚመለከተውን ህዝብ ነው። ይህ ለካሜራ የተረፈ ለእማኝነት የተገኘ አንድ ቁስለኛ ነው። የብልጽግናው አገዛዝ የሚሞቱትን መርዶ አለመንገሩ ሳያንስ የእሱን ዙፋን ለማስጠበቅ ሲዋደቁ የቆሰሉ ወታደሮችንም አያሳክምም። ይህ በምስሉ ላይ የሚታየው የቢቢሲ ሪፖርት የብልጽግናው መንግስት በትግራዩ ጦርነት ብቻ በውጊያ ወቅት የደረሱበት ያልታወቁና መልሰው መዋጋት እንዳይችሉ ሆነው የቆሰሉ 374 ሺህ ወታደሮች መመዝገባቸውን ይገልጻል። በዚያ ሰሞን የሞተን የኢትዮጵያ ወታደር የሚቀብረው አልነበረም፣ የቆሰለን የሚያሳክመውም አልነበረም። ለመታከም ከኢትዮጵያ ወታደሮች ይልቅ የሻዕቢያ ታጣቂዎች ቅድሚያ የተሰጣቸው እንደነበር የሚያስታውስ አንድ የጦር ኃይሎች ሆስፒታል ባልደረባህ ግቢያችን የሙታን ማዕከል ይመስል ነበር ይላል። ሆስፒታል የመዳኛ ቦታ ነው ተብሎ የሚታመን ስፍራ ነበር። ባለፉት ዓመታት ግን ቆስሎ የሚመጡ ወታደሮችን ለማከም እንኳን ወረፋ አልደርስ ብሎ ግቢያችን ውስጥ ሲሞቱ እናያቸው ነበር። ዓይን እጅ እግር ያጣ በአስር ሺህ የሚቆጠር ወታደር በግቢያችን ነበር። በአንድ ወቅት የቁስለኛው ቁጥር ከሚገመተው በላይ ሲበዛ ከአዲስ አበባ መጥቶ መታከም የለበትም ተባለና የአማራ ክልል ሆስፒታሎችን መከላከያው እንዲገለገልባቸው ተወሰነ። በሁሉም ዞኖች በሚገኙ ሆስፒታሎች ውስጥ የሚገቡ ቁስለኞች አያሌ ነበሩ። የክልሉን የሕክምና ባለሙያዎች ሁሉ ከሕዝቡ በፊት ለወታደሩ ቅድሚያ እንዲሰጡ የሚያደርግ ግዳጅ ተግብረን ለማከም ያደረግነው ጥረት ከቆሰሉት ውስጥ አስር ፐርሰንቱን እንኳን እንድናድናቸው ያስቻለን አይመስለኝም። አይናችን እያየ ይረግፉ ነበር። ይህ እንግዲህ በየግንባሩ ቆስሎ ለቀናት ሲያጣጥር በዚያው የሚሞተውን ሳይጨምር ነው በማለት ሐዘን በሰበረው አንደበት ይናገራል። የብልጽግናው ገዢዎች ቆስሎ እጁንም እግሩንም አይኑንም ሆነ ሌላ አካሉን ያጣ ወታደር የማሳከምም የማቋቋምም ጭንቀት የሌለባቸው መሆኑን የሚያስረዳ አንድ የሰራዊቱ አባል ደግሞ አንድ ወታደር ከቆሰለና እድል ቀንቶት የህክምና እድል ካገኘ በኋላ አካላዊ ሁኔታው ጥሩ ከሆነ ወደ ውጊያ ይገባል። አካል ጉዳተኞች የሚንቀሳቀሱበት እግርም የሚበሉበትና የሚሰሩበትም እጅ እንዲሁም የሚያዩበት አይን የሌላቸው ከሆነ መጠነኛ ማገገም እስኪያደርጉ ድረስ በሆስፒታል ቆይተው ወደ ቤተሰባቸው ይላካሉ። በአጭሩ የቤተሰብ ሸክም ይሆናል። ወደ ቤተሰቡ ሲላክ 1500 ብር የቦርድ ክፍያ ይከፈለዋል። 1500 ብር ያጣኸውን አይንና እጅ እግርና አካል የማይተካ ብቻ ሳይ ሳይሆን ለአንድ ቀን የቁርስ ምሳራቶች እንኳን የሚሸፍን አይደለም፣ በማለት ሐሳቡን ያብራራል። ቤተሰብ የሌለው ደግሞ ለልመና ጎዳና ላይ ወጥቷል። ለአንድ ንጉሥ ወንበር አይኑን የገበረ፣ ለአንድ ሰው መንበር እጅና እግሩን ያጣ፣ ለአንድ ግለሰብ ህልም አካሉን ያጎደለ ሰው እንደገና ተመልሶ ለቤተሰቡ ሸክም መሆኑ ሳያንስ ለልመናም ይሰማራል። በደህናው ጊዜ ለእናት አገሬ ስዋጋ አካሌን አጣሁ የሚለው ጆሮ ገብ የመለመኛ ቋንቋ ነበር። ዛሬ ግን የአንድ ንጉሥ ህልም ለመፍታት የአንድ ስብስብ ስልጣን ለማጽናት ሲባል በሚደረግ ውጊያ የሚታጣ አካልም ለመለመኛ እንኳን አይበቃም። ይህ የሕፃናት አምባ ታዳጊዎች መዝሙር በዚያድ ባሬ ወረራ ወቅትና ከዚያ በኋላም በነበሩ ጊዜያት ጦር ሜዳ የሄዱና አባቶቻቸው የሞቱባቸው ልጆች ያሰባሰበው የደርግ መንግስት፣ አባት አልባ የሆኑትን ልጆች ተረክቦ የማስተናገድ ግዴታን ለራሱ ሰጥቶ ነበር። ይህ ልጆችን የማሳደግና የማስተማር መንግስታዊ ግዴታ የተጣለው መጀመሪያ ቤተሰቦች መርዶ በአክብሮትና በስርዓት ከተነገራቸው በኋላ ነው። አንድ የሕፃናት አንባባል የነበረና አባቱ በሶማሊያ ወረራ ወቅት የተሰዉ ኢትዮጵያዊ ስለ ሁኔታው ትዝታውን እንዲያጋራን ስንጠይቀው እንዲህ አለ። አባቴ ወደ ዘመቻ ከመሄዱ በፊት የማተሚያ ኮርፖሬሽን ሰራተኛ ነበር። ያዘመተው ደግሞ የመላው ኢትዮጵያ ሰራተኞች ማህበር መኢሰማ ነበር። የአባቴ ሞት እውን ከሆነ በኋላ መርዶን የነገሩን ሰዎች ይሰራበት የነበረው የማተሚያ ኮርፖሬሽንና ያዘመተው መኢሴማ ሰዎች ነበሩ። ሲመጡ የአባቴ ፎቶግራፊን ይዘው ፎቶግራፉም በጥቁር ሐር የተሸፈነ ሆኖ የዘመተበትን ዓላማ የተሰዋበትን ቀንና ቦታ የሚጠቁም አጭር መግለጫ የሚያካተተ ነው። ይህ ፎቶ አሁንም በመኖሪያ ቤቴ ውስጥ ይገኛል። ከዚያ በኋላ እኔን ወደ ሕፃናት አምባ መንግስት ለማሳደግ ሲወስደኝ ለእናቴ ካሳ ከፈላት። በመቀጠልም እሷንና ታላላቆቼን አባቴ የሰራበት በነበረ ኮርፖሬሽን ውስጥ እንዲቀጠሩ ተደረገ። ወላጆቹ ማለትም አባቴ እናትና አባት ደግሞ የጡረታ አበል ተቆርጦላቸው ይወስዱ ነበር። በመቶ ስድስት ዓመታቸው ህይወታቸው ያለፈው አያቴ በኢህአዲግ ዘመንም ያጡረታ እየተከፈላቸው እስከ መጨረሻው ቀጥለዋል፣ በማለት ለአንድ ወታደር ከመርዶ እስከ ቤተሰብ እንክብካቤ ድረስ ያለውን ሂደትና ስርዓት ያስታውሳል። ሌላ አንድ የደርግ ዘመን ወታደር ሲያስረዱ ደግሞ በኤርትራ ውስጥ በነበረው ጦርነት ይሞቱ የነበሩ መኮንኖችን መርዶ የምንናገረው እንደየአካባቢው ባህል ቢሆንም አቻ የሰራዊት አመራሮችን በመርዶ ላይ እንዲገኙ እናደርግ ነበር ለምሳሌ የሞተው ሻለቃ ከሆነ በመርዶ ዕለት የጓዱን የህይወት ታሪክና ፎቶግራፊ የያዘ ሌላ ሻለቃ ከአካባቢው የአገር ሽማግሌዎች ጋር በመሆን ሐዘኑ ከሚነገራቸው ቤተሰቦች ቤት ይገኛል በማለት ያብራራሉ። በኋላ ላይ ወደ ኩባና ሌሎች ሶሻሊስት አገሮች የተላኩ በዚያ ልዩ ልዩ ትምህርቶችንም እንዲያጠኑ የተደረጉ የወታደር ልጆች መኖራቸውንም ያስታውሳሉ። ይህ ባህል በኋላ ላይ በኢህአዲግም ዘመን ቀጥሎ በሻቢያ ወረራ ወቅት የተሰው ወታደሮች መርዶ ከአካባቢው መስተዳድርና የመከላከያ መዋቅር ጋር ሆኖ ተነግሯል። ወላጅ ወይም ልጅ ደግሞ የጡረታ ክፍያ እንዲያገኙ ተደርጓል። ይህ በ99ዎቹ መጨረሻ በኢትዮጵያ ላይ ጅሃድ መታወጁን ተከትሎ ወደ ሶማሊያ ዘልቀው ሲዋጉ የተሰው ወታደሮችንም የሚመለከት ጉዳይ ነበር። አጀንዳውም በጠቅላይ ሚኒስትር ደረጃ ማብራሪያ የሚሰጥበት ነበር። ለዚያውም በዓለም አቀፍ ሚዲያ። በጣም አስፈላጊው ነገር ለቤተሰብ ማሳወቅ ነው። በሶማሊያ ራሳችንን ለመከላከል ባደረግነው ውጊያ ጥቂት መቶዎች ውድ ሕይወታቸውን ከፍለዋል። የእነሱን መስዋዕትነት ለቤተሰብ አሳውቀናል። ይህ እጅግ በጣም አስፈላጊው ጉዳይ ነበር። እንዲህ ያለ ባህል ያለውን አገር እንዲህም ያለ ሥርዓት ያለውን መከላከያ ሚኒስቴር የተረከቡት የዘመናችን ገዢዎች ግማሽ ቀን ሳይዋጋ ለሞተ ሁሉ ካሳ አንከፍልም፣ ካሳችሁ ኢትዮጵያ ነች፣ በነፃ ሰልጥነን እናስታጥቀን ባዘመትን ደግሞ ካሳ እንጠየቃለን ወይ እያሉ በማፌዝ ላይ ናቸው። ከአንድ ዓመት በፊት የትግራይ ክልል መንግስት የአብይ አህመድና ግብረ አበሮቻቸውን ወረራ ለመከላከል ሲሉ የተሰዉ ታጣቂዎቻቸውን መርዶ ለማርዳት በክልል ደረጃ የሐዘን ቀናት ታውጆ የክልል አቅምም የፈቀደው የኪስ ገንዘብ ተከፍሎ በጋራ ሐዘን የሟች ቤተሰብን የሚያጽናናበት ስርዓት መታየቱ አይዘነጋም። ይህንን የአገር መሪ ነኝ የሚለው ብልጽግና አላደረገውም። ይልቁንም ደጋፊዎቹ ማቅ ለብሰው እርማቸውን ባወጡ የትግራይ እናቶች ሲሳለቁ እንደነበር ይታወሳል። በእርግጥ መርዶ መንገር ለአንድ ኃላፊነት ከሚሰማውና ለሰው ነፍስ ክብር ካለው መንግስት የሚጠበቅ እንጂ እንደ ብልጽግና ካሉት አገዛዞች ሊሆን አይችልም። በደርግም ዘመን ያልሞቱትና የተማረኩት በሻቢያ ወረራም ወቅት የጥይት ጫፍ ያላገኛቸው ሰዎች ዛሬ ጀኔራልና መምሪያ ኃላፊ እዛ አዛዥና የታማዦር ሹም ናቸው ዛሬ የመከላከያ ሰራዊቱን እናዛለን ብለው በየአቅጣጫው የሚያስፈጁት እነዚሁ አዛዦች ሲሞት የማይቀብሩት ሲቆስል የማያሳክሙት ጊዜው ደርሶ የጡረታ ዘመኑም ተቃርቦ ጡረታ መውጣት የሚከለክሉት መርዶውንም ለቤተሰቡ የማይናገሩለት ወታደር ሲያልቅ እነሱ ግን ምቾትና ሀብት እየጨመሩ ቀጥለዋል። የወታደር ሞትና አካል ጉድለት የሀብታቸው ምንጭ መሆኖላቸዋል። ከነዚህ ቢሊየነር መኮንኖችና ወታደሩን ግፋ በለው እያሉ ሲማግዱ ከነበሩ ጀነራሎች መካከል አንዱ የሆኑት ባጫ ደበሌ ወታደሩ የሚሞተው ለጽድቅ ነው ሲሉ የመደመጣቸው ምክንያትም ይኸው ነው። ሰራዊታችን የከፈለው መስዋዕትነት ገና ነው። ምክንያቱም መቶ አስር ሚሊዮን ህዝብ ከኋላችን አለ። ይሄ ሁሉ ወደ ማሰልጠኛ እየተመመ ነው ያለው። በእኛ በሰራዊት ደግሞ የሚከፈለው መስዋዕትነት እንደ ጽድቅ ነው የሚታየው እንጂ እንደ ጉዳት አይደለም የሚታየው። የባጫ ደበሌንና ጌታቸው ጉድናን፣ የብርሃኑ ጁላንና የአብይ አህመድን፣ የሐጫሉ ሸለመንና የሹማ ብደታን ስልጣን ለማዳን የነሱ ልጆች በቻይናና አሜሪካ እንዲማሩ፣ የነሱ ሚስቶች በዱባይና አውሮፓ እንዲነግዱ ስንት ሚሊዮን ወላጆች ከነርማቸው ይኖራሉ? ስንት መቶ ሺህ ወጣቶች ሕይወታቸውን ማጣት ይኖርባቸዋል? ስንት ሚሊዮን አይኖች መፍሰስ፣ ስንት ሚሊዮን እግሮችስ መቀንጠስ አለባቸው? ይህ ጥያቄ ዛሬም መላሽ ያለው አይመስልም። እናም ባለፉት ሳምንታት ከተለ የተለያዩ ወታደራዊ ካምፖች የሰለጠኑ ወጣቶች እንደ አዲስ ሊማገዱ ወደ እሳቱ ተግዘዋል። ከዚህ በፊት የነበሩት የት ገቡ የሚል ጥያቄ የለም። አዲስ ምልምል ስታሰማሩ የበፊቶቹ የት ደረሱ የሚል ማህበረሰብም ድምፁ አይሰማም። ሰው ይያዛል፣ ይጋዛል፣ ይሞታል። እንደገናም ይኸው ይቀጥላል። መልካሙን ሁሉ ለመመኘት በዚሁ እንሰናበታለን።